ሕይወታቸውን ለፍቅረኞቻቸው ብቻ የሰጡ፣ የሁለተኛ ደረጃ ትምህርት መልቀቂያ ፈተና ካላለፍኩ ተስፋ የለኝም የሚሉ፣ ተስፋቸውን ያንጠለጠሉባቸው ነገሮች ባይሳኩላቸው ምን ሊሆኑ እንደሚችሉ አስቡት። ሊቋቋሙት በማይችሉት አዘቅት ውስጥ ይወድቃሉ። ምክንያቱም ተስፋቸውን ሁሉ የገነቡት በእነዚህ ነገሮች መሳካት ላይ ብቻ በመሆኑ ነውና። ነገር ግን ሕይወት እንዳቀድናት የምትሄድ አይደለች ሰዎች ያልጠበቋቸው ነገሮች ሊያጋጥሟቸው ይችላል። ለምሳሌ የወደፊት ስኬቷንና ቀጣይ ሕይወቷን በሙሉ አርክቴክት ወይም የሥነ ሕንፃ ባለሙያ በመሆን ላይ ያስተሳሰረች ሴት ፈጽሞ ምናልባት ያልጠበቀችው ነገር ሊደርስባት ይችላል። በሌላ የትምህርት ዘርፍ ልትመደብ ትችላለች። አርክቴክት ለመሆን በጽኑ ብትፈልግም አሁን ግን የምትማረው ሌላ ነው። ኳስ ተጫዋች ለመሆን የሚመኝ አንድ ወጣት በአንድ አጋጣሚ እግሩ ሊሰበር ይችላል። በቤታቸው በቤት ዕቃዎች ሲያደራጁ የከረሙ አዲስ ተጋቢዎች በአጋጣሚ ሊፋቱ ይችላሉ። የተለያዩ ሰዎች ያላሰቧቸውና ያልገመቷቸው ነገሮች ሊገጥሟቸው ይችላሉ። ማንኛችንም በሚቀጥለው ሰከንድ ምን ሊሆን እንደሚችል አናውቅም። ሆኖም ግን በአንድ ነገር እርግጠኛ ልንሆን እንችላለን። ሰዎች በሕይወት ዘመናቸው የሚገጥሟቸው ነገሮች ከመወለዳቸው በፊት የተወሰነ ነው። ትክክለኛው ጊዜ ሲመጣ የተወሰነው ነገር ይፈጸማል። ምክንያቱም አላህ ስብሓንሁ ወተዓላ የእጣፋንታቸው አካል አድርጎታልና። ሐሳባችንን ግልጽ ለማድረግ የሕይወታችንን የዘወትር ገጠመኝ የሆነውን እንደ ምሳሌ እንመልከት። ሁለት የተጋጩ መኪናዎችን አስቡ። የሁለቱም መኪና ሹፌሮች በዚያች ወቅት ሊገኙበት የሚፈልጉት ቦታ የተለያዩ ነበሩ። አንደኛው ቤተሰቦቹ እየጠበቁት፣ ሌላኛው ደግሞ ወደ ስራው እየበረረ ይሆናል። ሁለቱም ሰዎች ወደሚፈልጉበት ለመድረስ በተመሳሳይ ጊዜ ወደ መኪናቸው ገብተው ይሆናል። በዚያች መንገድ ለመንዳት ሁለቱም አልፈለጉም ይሆናል። ነገር ግን ሁለቱም በዚያች መንገድ ላይ ተገናኙ። እንደ ወትሮው ሁሉ ሁለቱም አነዳዳቸው በጥንቃቄ ነበር። ነገር ግን በዚያች ቅጽበት አይናቸውን ወደ ሌላ ወርወር አድርገው ነበር፣ ለምሳሌ የቴፓቸውን ካሴት ለመለወጥ ይሆናል። እያንዳንዱ ጥቃቅን ክንውን ለዚህ ግጭት የተመቻቸና ወደ ግጭቱ የሚመራ ነበር። የመኪና አደጋም ሆነ ሌሎች አደጋዎች በአጠቃላይ ማንኛውም ክንውን የሚፈጸመው በቅጽበት ነው። በካሴት መለወጥ የተከሰተው የአትኩሮት ማጣትና ሌሎች ጥቃቅን ድርጊቶች አላህ ሱብሓነሁ ወተዓላ ለወሰነው እጣፋንታ እውነት የፈጠራቸው ቅድመ ድርጊቶች ናቸው። አደጋ የደረሰባቸው ሰዎች በቀጥታ ወደ መኪናው ገቡ፣ ወደዛች መንገድ ታጠፉ፣ ከዚያ ተጋጩ። ማንም ሊከለክለው የሚችል ነገር አልነበረም። እንግዲህ በእንዲህ መልኩ ነው አላህ ሱብሓነሁ ወተዓላ ትዕይንቶችን እያስካካ እውን የሚያደርገው። በእንደዚህ አይነት የአደጋ ገጠመኞች ሰዎች ወደዚያች መንገድ ባልተጠመዘዝኩ ኑሮ፣ የቴፑን ካሴት ባልለወትኩ ኑሮ፣ ሌላም ሌላም ነገሮች ይላሉ። ነገር ግን እንደዚህ አይነት ንግግሮች ስህተትና የማይጠቅሙ ናቸው። ራሳቸውን ማብቂያ ወደሌለው ንዝንዝና ጸጸት ውስጥ ይከታሉ። ምናልባት ለአደጋው መንሥኤዎች የተለያዩ ነገሮች ሊቀርቡ ቢችሉም እውነታው ግን ሁሉ ቅድመ ድርጊቶች ወይም ምክንያቶች አስቀድመው የተወሰኑ መሆናቸው ነው። በእንዲህ አይነት አደጋዎች ውስጥ ያለ ሰው ምናልባት ምን ማድረግ እችላለሁ፣ እንዴት አድርጌ ምላሽ መስጠት እችላለሁ ብሎ ሊያስብ ይችላል። ቅዱስ ቁርአን ለዚህ ግልጽ መልስ ሰጥቷል። ቅዱስ ቁርአን በእንደዚህ አይነት ሁኔታዎች ውስጥ

በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጠ ተስፋነት የኢአማንያን ባሕሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ ስብሓነ ወተዓላ ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባሕሪም መዋጥ ፍጹም የተከለከለ ወይም ሓራም ነው።